እንድንወዳለን እንድንወዳለን አለ። ኢየሱስ ደግሞ እንደሞተ ጋይስ ኢየሱስ ደግሞ እንደሞተ እንደተነሳ ካመንን አለ፣ እንዲሁ በእሱ ወይም ደግሞ እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእሱ ጋር ያመጣችኋልና። ትልቁ ተስፋችን ክርስትናችንን ከሚያጸናው አንድ የጌታ መሞት መሞቱ ብቻ አለ፣ መነሳቱ የትንሣኤያችን ማለት ነው ማረጋገጫ ውስጥ ነው። በቃ እንነሳለን፣ ሞተን አንቀርም ክርስቲያኖች ከዛ ቀጠላለና ያንቀላፉትን አለ ጌታ እግዚአብሔር ያመጣቸዋል፣ ይመጣሉ ማለት። ሞትን ድል የሚያደርገው አምላክ በእርሱ አምነው ስለ ሞቱ ይነሳሉ። በጌታ ቃል የምንላችሁ ይህ ነው አለ። በጣም የጸና ንግግር ነው ማለት ነው። በጌታ ቃል የምንላችሁ ይህ ነውና እኛ አለ ጳውሎስ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀርም፣ ሕያዋን ሆነን ማለት ማለት ነው። ክርስቲያኖች የተወለዳችሁት ከማይጠፋ ዘር ነው። ይህ ከምን ዘር ከማይጠፋ ስለዚህ ሀያዋን ሞት ለእኛ ከዚህ በኋላ ከወደ ጌታ መሄጃ መንገዳችን ነው እንጂ እግዚአብሔር የምንለይበት አይደለም እንደቀድሞ ምክንያቱም ክርስቶስ በሞቱ ሞትን ድል ስላደረገው ከዛ በኋላ እንደዚህ ያለ ቀጠላለን ነው በጌታ ቃል የምንላቸው ይህን ነው ካለ በኋላ ቁጥር 16 ላይ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድሞ ይነሳል። አያስገርም። በማን የሞቱት አለ ሲናገር በክርስቶስ የሞቱት እነዚህ አስቀድሞ ይነሳል። ይህ በዚህ ተስፋችን በክርስቶስ መሞት ማለት እጅግ እጅግ እጅግ የበለጠ ተስፋ ነው። በዮሐንስ ወንጌል ምዕራፍ ስድስት ከቁጥር አምሳ አንድ ላይ ከሰማይ የወረድኩ የህይወት እንጀራ እኔ ነኝ አለ ጌታ ኢየሱስ። ለዓለምም እንጀራነት የምሰጠው ሥጋዬን ነው አለ። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለን። ቢሞትም በመጨረሻ ቀን እኔ ያስነሳዋለሁ። ባይዜ ቅዱስ ቁርባን አማናዊ ነው ብሎ የማያምን ሰው የመጀመሪያው የክርስቲያኖች ትንሳኤ የለውም። የለውም፣ ምሳሌ ነው ይሄ ለምን ምናምን ካልክ ማለት ነው። በፍጹም የክርስቲያኖች ትንሳኤ አይደለም። ያንተ ትንሳኤ የፍርድ ትንሳኤ ነው። ስለዚህ ጌታ ኢየሱስ ምን አለ? በክርስቶስ ለመሞት የክርስቶስ ኢየሱስን ማለት ነው ቅዱስ ጋውና ክቡር ደግሞ ልትቀበል ይገባል። ዛን ሰዓት ላይ በክርስቶስ ኢየሱስ አንተ አስቀድመ ትነሳለ ቀጠላለና ከዚህም በኋላ እኛ ሕያዋን ሆነን የምንቀረው አለ ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲሁም ሁል ጊዜ አለ ከጌታ ጋር እንሆናለን ቀጠላለና ስለዚህ እርስ በርሳችሁ በዚህ ቃል ተጽናኗል። እንነጠቃለን እኛ እንነጠቃለን ማለት ልክ ፕሮቴስታንት እንደሚያስተምረው ሳሙዌል ተነጥቀን እንጆ ያድርገን ምድር ላይ እንመለሳለን፣ አይደለም። ይሄ የመጨረሻው የክርስቶስ ዳግም መምጣት። እንነጠቃለን ማለት ወደሱ እንወሰዳለን። እናም ሁል ጊዜ ያለኩ ጳውሎስ ያለ ገደብ፣ ሁል ጊዜ ከጌታ ጋር እንሆናለን። ይሄ የክርስቲያኖች ብቻ ተስፋ ነው። ይዜ በጌታ ኢየሱስ ክርስቶስ የእውነት ሳያምኑ የጌታ ኢየሱስ ክርስቶስን ቅዱስ ስጋውና ክቡር ደሙን ሳይቀበሉ የሚኖሩ ሰዎች ተስፋ የላቸውም። ባይዚ አይነጠቁ ሚኒንግ ወደ እግዚአብሔር መንግስት የሚገቡ እነሱ አይደሉም። ስለዚህ ይሄ ቃል እነሱ ሊያጽናናቸው አይችልም። ክርስቲያኖችን ነው የሚያጽናኑት። ታላቁ ቤተክርስቲያን አባት ቅዱስ ዮሐንስ አፈወርቅ ይህን ቃል ሲተረጉሙ ምን ይላል? እንነጠቃለን ሲል ምን ማለት ነው አለ ሲተረጉሙ አንድ ንጉስ ወደ ከተማው ቢገባ የእሱ ሎሌዎች አስቀድመው ወደ እርሱ ይሄዳሉ ሊቀበሉት እሱ ሊቀበሉት የእርሱ የሆኑት ልክ አባትም ወደ ገበያ ቢሄድ እና ቢመለስ የናፈቁ ልጆች አለ ቀድሞ ከስከ ሌላው ቀድሞ ሊቀበሉት ወደሱ እንደሚሄዱት አለ። እኛም አስቀድመን የሞት ነው በክርስቶስ ኢየሱስ እንነሳለን። ጌታም ይመጣል ወደ እርሱም ይወስደናል። እንነጠቃለን ማለቱ የሚሞተው ስጋችን የማይሞተውን ስጋ ይለብሳል። በውርደት የተዘራው በክብር ይነሳል። ምድራዊው ሰውነታችን ሰማያዊውን አካል ይይዛል። እናም ሁልጊዜም ከጌታ ጋር እንኖራለን። ይሄ ክርስቲያኖችን የሚያጽናና ቃል። ስለዚህ የትኛውም መውጣት መግባታችሁ በድካም ውስጥ ስትሆኑ ማሰብ ያለባችሁ ጌታ ኢየሱስ ይመጣል፣ የእውነት ይመጣል። እናም ወደ እሱ እንሰበሰባለን፣ ከእርሱ ጋር ደግሞ እንኖራለን። እስከዛ ድረስ ሕይወታችንን በንሳ እየመረመርን ከቅዱስ ቁርባን ሳነርቅ ለቃሉ ታዛዥ በመሆን በጎ መግባርን በማድረግ የእሱን መምጣት ልንጠባበቅ ይገባል። ልክ አድረገ በስባት እንዳለው ደግሞ እንዲሁ ደግሞ በግርማው ደግሞ ይመጣል፣ በጣም በሚያስደነግጥ ግርማ ማንም ፊቱ መቆም በማይችልበት ኃይል ይመጣል። ሲመጣ በበረት ነበር አይደለም፣ ዓለምን ለማዳን። ለመፍረድ ሲመጣ ግን በክብር በጣም በሚያስደነግጥ ግርማ፣ ያን ሰዓት ላይ ከፊቱ ሊያስቆመን የሚችል በጎ ምግባር እና ክርስቲያናዊ ህይወት ያስፈልጋል ለማለት ነው። ያስተማረን የመክረን አምላክ እግዚአብሔር የተመሰገነ ይሁን፣ ይቆየን። በጣም ብዙ ሄድኩ መሰለኝ። በሚደንቅ ሁኔታ የመጨረሻውን ክፍል ከአንተ ጋራ የዛሬ ሁለት ዓመት ቁጭ ብለን አውርተንበታልና ስለ መነጠቅ እኔም እዚህ ሀሳብ ውስጥ ገብቼ እንደነበር እንደውም አውርቻ አለው እና የዛን ጊዜ በሚገርም ሁኔታ በጥሩ ሁኔታ አስረዳኸኝ። ያው እኔም እንደዚያ አምን ነበር ስልህ፣ ጌታ ሁለት ጊዜ ነው የሚመጣው የሚል። በነገራችን ላይ የሺው ዓመት መንግስት የሚል አንድ መጽሐፍ አለ፣ ግርማ በቀለ ይባላል። ግርማ በቀለ እሱ የጻፈው መጽሐፍ ነው። አሁን ብዙዎቹ እሱን አንብበው ነው ጌታ ሁለት ጊዜ ይመጣል፣ አንድ ለቅዱሳንና ከቅዱሳን የሚል አስተምሯል። ለቅዱሳን ማለት የተመረጡትን ብቻ የእርሱ የሆኑትን ብቻ ይዞ ይሄዳል ነው። ከቅዱሳን ጋር ማለት ደግሞ እነዛ የወሰዳቸውን ይዞ ለመጨረሻ ለፍርድ ይመጣል የሚል አስተምሮ ነውና ዮሐንስ ወንጌል ምራፍ 3 ቁጥር 16 መነሻ አድርገህ፣ በእውነት ጥሩ አድርገህ እግዚአብሔር ያቀበለህን መንፈስ ቅዱስ ተናገር ያለህን በደንብ አድርገህ ስለነገርከን ስላስተማርከን፣ ስላንተ እግዚአብሔር እጅግ አድርገን እናመሰግናለን። አንደበትህ በጣም ይጣፍጣል ስለ ክርስቶስ በዚህ ዘመን ደግሞ እናንተን እናንተን እንጎ ቲክቶክ ላይ ያላችሁትን ጎረምሶች እግዚአብሔር ስለሰጠ ገባችሁ ቅሬታ አድርጎ ስላስቀመጠ በእውነት የቤተ ክርስቲያን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለትዬ አትጥፋ እየመጣህ እንዲያው በወርም አንድ ጊዜ እኔ ከቻልክ ቀደም ብዬ እዚህ ክፍል አስተምረን ብዬ እሰጥሃለሁ። ደግሞ አንተ ደግሞ መንፈስ ቅዱስ ደግሞ ባዘዘኝም ደግሞ አገለግላለሁ ካል ብታገለግልን በጣም ደስ ይለኛል። ሰው በመዝሙሩ ብቻ መቆየት የለበትም። በትምህርት ደግሞ የሰማውን የሚዘምረውን ነገር ደግሞ ማጽናትና እውነት ነው አይደለም የሚለውን ነገር ማጠንከር ያለበት በትምህርት ነውና፣ እንዳጠፋብን በጣም ነው ወድህ፣ ክፉ አይንካ። ተባረክልን፣ ሶልዬ ግዜር ያክብርልኝ። ጊዜ ሰታችሁ ሰዓት ሰታችሁ ጆሮ ሰታችሁ ስላዳመጣችሁኝ ከልባም አመሰግናለሁ። ሁላችሁንም ሰላም ሆኑልኝ፣ መልካም ጊዜ ሆኑላችሁ። መጣለሁ፣ አልጠፋም። ሶልዬ ወንድሜ፣ እውነት ስላየሁህ በጣም ነው ደስ ያለኝ። እግዚአብሔር ዘመንህን ሁሉ ይባርከው። አምላክ ልብህን መሻት ከኃጢአት በስተቀር ሁሉንም ምስተ ብዙ ነብሳትን ነው እያተረፋችሁ ያላችሁት። አንተም ፈለገም ሁላችሁም እና ዘመናችሁ ሁላ ይለምልም። ስላየው እውነት በጣም ነው እረሶኛለሁ በጣም ነው ደስ ያለኝ። ሶልያ አንተም ተባረክ፣ እድሜ ሁሉ ይርዘም። አሜን አሜን አሜን አሜን አሜን። በጣም አመሰግናለሁ። ተወዳጆችም እንግዲህ አሁን ደግሞ ከሱ እኔ የሶልን መዝሙሮች በጣም ነው የምወዳቸው በጣም ማለት ለንስሐ የሚያበቁ በጣም በርካታ ናቸው። እንደገና የሚለው ግን ወደ ውስጣችን እንድንመለከት የሚያደርግ መዝሙር ነው። የሁላችን ሕይወት የሚጠቅስ መዝሙር ነው እና ወደ 11 ደቂቃ ነው እሱ መዝሙር ግን አይሰልችም። እጅግ የሚገርም ክርስቶስ ምስክሬ ነው የምላችሁ በተለይ በጣም በቃ የነብስ ድፋምነት፣ የውድቀት ስሜት በጣም በኃጢአት በወደቅን ሰዓት ላይ እንድንነሳ ያደርጋል ያ መዝሙር እና ደግሞ የምን አይነት አገልጋዮች እንደሆን ደግሞ እንድናይ ያደርጋል። ክርስቶስ እንደምናቸው አሁን እሱ ፊት አለ እኔም አኬም እሱ መዝሙር በጣም ነው ምንሆን ነው። ብዙ ጊዜም ከፍተ ነው ቲክቶክ ላይ እና እኔም በጣም ብዙ ጊዜ ሰምችዋል እና በሶፊትስ አገልጋዮች መስለን እንታያለን። በውስጣችን ግን ያለው ውድቀት እና የኃጢአት ብዛት ግን እሱ ይቁጠሩ። ስመ ክርስቲያኖችንም ግን ከአህዛብ ከማያምኑ ሰዎች የባሰ የኃጢአት ሸክምን ያለብን እውነቱን ለመናገር እና በቃ ምንም ምን ልበላቸው። ስሙት እሱ መዝሙር። ስሙት እሱ መዝሙር የግድ ሊሰማ የሚገባ መዝሙር የግድ ማለት ቢያንስ በቀን አንዴ ሊታዘዝልን የሚገባ መዞር ነው። በነሳ አባት እና ስሙት ነው ምለው እግዚአብሔር ያክብርልኝ። ሰላም ሉልኝ ልይ በጣም ነው ስለጎበኘኝ በጣም አመሰግናለው። ዛሬ ሁለት የተወደዱ ወንድሞችን እግዚአብሔር ሰጥቶናል። የአያንና ልደትን ሁለታችሁም ቀና ሁሉ ይሆንላችሁ፣ እግዚአብሔር በነገር ሁሉ ይጠብቃችሁ። ክበርልኝ በጣም ነው የምወደ። በሉ እንግዲህ በጣም የተወደደ ወንድማችን ሄዷል። እኛ እንቀጥላለን። እዚህ ጋር መዝሙሩን እንዘምር ወይስ አንድ መዝሙር ዘምረን እንመለስ ተወዳጆች? እንዴት ይሻላል? በቀን አንዴ መሰማት ግድ ነው አለ እና፣ አንድ ዘምርልን እንስማ አይሻልም? አዎ አንዴ እንዘምረው፣ ግድ የለም። ቅድም ጸሊለት መርጦ ነበረ። ያያ ሄደው ያያ እንደወጣ እለት ገባ። ስለዚህ እንደገናን እንደገናን እንዘምራለን ማለት ነው። ሰላም እንዴት ናችሁ? እግዚአብሔር ይክበር ይመስገን። አለው ሶልዬ፣ ወይ ሥልጣን ስጠኝ፣ ወይ ደግሞ ለአንድ ሰው ሥልጣን ስጥ። እዚህ ቤት ውስጥ ስለ ሥልጣን ስለማላውቅ ነው። ሥልጣን እንዴት ይሰጣል? እንዴት ልስጥ ሥልጣን? እስኪ ንገሩኝ፣ ለማን ነው የምትሰጠው? እሺ፣ ልንገርህ፣ ችግር የለም። እኔ ሥልጣኑን በቃ ቤተክርስቲያን ልጅ ከሆነች ለምትፈልጉት ሰው ልስጥ፣ ለማለስጥ፣ ለእኔ ስጠኝ። አንደኛ እሺ፣ ስለዚህ አካሄዱን ትነግሪኛለሽ። እሺ፣ አካሄዱን ትነግርኝና ሰጥሻለሁ። አይሻልም? እንደዛ እናደርጋለን። እንደገና እንስማ እንደገና ስገባ እንዳልካቸው ይመጣልኛል። እሺ አግኝቼዋለሁ በስ ይሄኛው መዝሙ እንደገና ታውቃላችሁ፣ ሁለት ጊዜ ነው የተሰራው፣ እና ይሄኛውን ልጋብዝ። ብዙ ጊዜ የሰማችሁት ይሄን ስለሆነ ለጊዜን ነው ስቲዲዮ የገባሁት። ተቋርጫለሁ፣ ተቆርጫለሁ እንዴ፣ ተሳለሁ ያለ አለ። እሺ ቲቱ፣ እንዴት እንደሚገባ ንገሩኝ። እና አንቺን ምንድን ነው የሚባለው? ታድርግሽ፣ ሞዴሬተር ሞዴሬተርን ያለችውኝ አይደለም። ሁ ያለውን ቢሆን እንክፈተው ምንም ዛሬ አያስቸግርም።